ተመልካቾቻችን አዲስ ቀን፣ አሁን ደግሞ በዶት ስትሪም መረጃ ዳግም ተገናኝተናል። ዶት ስትሪም መረጃ ደግሞ የምታደርሰን ሄለን ተስፋ ይነች። በድጋሚ ሄለን፣ እንዴት ቆየሽ? እንዴት ቆያችኝ? አለን ይመስገን። መቀጠል ትችላለሽ። እሺ፣ እንግዲህ ወደ መጀመሪያው መረጃ የሳልፍ። ቅድም እንደነገርኳችሁ፣ የዘመኑ የአርበኝነት መገለጫው እንግዲህ ድህነትን ድል ማድረግ እንደሆነ የተለያዩ ሙሁራኖች እየገለጹ ይገኛሉ። ይሄ በትናንትና ለት እንግዲህ በማህበራዊ የትስስር ገልጽ እንዲሁም ሲጋራ የነበረ መልእክትም ነው እንግዲህ ከዚህ በፊት አባቶቻችንና እናቶቻችን የተለያዩ ድሎችን በማድረግ ለኛ ለትውልድ ያስተላለፉትን ሀገር እኛም ደግሞ አሁን ላይ ጠንክረን በመስራት የተለያዩ ድሎችን እየሰራል የእኛንም የትውልድ አሻራ ለማስቀመጥ የተለያዩ ስራዎች እየተሰሩ ይገኛሉ እንደሚታወቅ ከዚህ ጋር ተያይዞ ነው እንግዲህ ድህነትን ድል ማድረግ የዚህ ትውልድ ኃላፊነት እንደሆነ እየተነሳ ያለው። በዚህም እንግዲህ እንደ ተገለጸው ከዚህ ቀደም የነበሩ የኢትዮጵያ ህዳሴ ግድብም አንዱ ማሳያ ነው። ሌሎች ትልልቅ ፕሮጀክቶችም አሉ። እነዚህንና ሌሎች ፕሮጀክቶችን በመጨረስ እንዲሁም በአንድነት በህብረት በመቆም ከዚህ በፊት የነበሩትን ችግሮች ሁሉ ወደኋላ ኋላ በማድረግ በአንድነት መቆም በሚገባን በአንድ በመቆም እችን ሀገር ወደፊት ለማራመድ እንዲሁም ድህነት እንድላርገን ለቀጣይ ትውልድ ማሻገር አለብን ሲሉ ነው እንግዲህ እየተናገሩ ያሉት ማለት ነው። አዎ አርበኝነት መገለጫው ብዙ ነው። አንቺም ስትገልጩ እንደነበረ አሁን ያለው አርበኝነት ከዚህ ቀደም የነበረው አርበኝነት መልኩ ቢለያይም፣ ግን አርበኝነት በታሪክ ብዙ የአርበኝነት ስራዎች አሉ። አሁን ላይ ደግሞ በተለያዩ በፕሮጀክት ስራዎች ደግሞ የዘመኑ ትውልድ ደግሞ የራሱን የአርበኝነት ታሪክ እያኖረ እያሳረፈ ደግሞ በትውልድ ነው ብሎሽ። ብዙ የአርበኝነት ታሪኮችን ኢትዮጵያ መስራት የሚያስችላት ተግባራት በግልጽ የሚታዩ ናቸው። አዎ የኋላ ታሪኮቿም ድልን የሚያሳይ ነው። የአክሱም ላሊበላን እንዲሁ ብናይ ትውልድ በጽናት አጽንቶ ያቆመልን ነው፣ እንዲሁ በአንድ በመስራት የአድዋ ድልም እንደዚሁ አንዱ ተጠቃሽ ነው። ሌሎችም አሉ። ስለዚህ እኛም ደግሞ ይሄ ትውልድ አሁን ላይ የራሱን አሻራ እንደዚህ ሀገሪቷን በማልማት ብልጽግናዋን በደንብ በማረጋገጥ ነው እንግዲህ ወደ ቀጣይ ትውልድ ማሸጋገር ያለበት የሚለውን ማሳያ ነው። ወደ ቀጣዩ መረጃ ደግሞ ሳል እንግዲህ በትናንትና እለት ኢትዮጵያ በቻይና የአቅራቢና የኢምፖርት ኤክስፖርት ኤክስፖ ተጀምሯል። በዚህም ላይ ነው እንግዲህ ኢትዮጵያውያን በትናንትና እለት በይፋ ዓለም አቀፍ ኤክስፖ ላይ ተሳትፈው የተለያዩ ኢትዮጵያን የሚያስተዋውቁ ምርቶችን እያቀረቡ ይገኛሉ። ከዚህ ጋር ተያይዞ እንግዲህ በተለይ በኢንቨስትመንት ዘርፉ እንዲሁም ደግሞ በንግድ ላይ ቡና፣ የተለያዩ የቅባት እህሎች፣ ጥራጥሬዎችን የተለያዩ ምርቶችን ከመቶ ሀምሳ በላይ ሀገራት የዓለም አቀፍ ሀገራት ናቸው እንግዲህ ተወጣተው ይህንን ኤክስፖ ይሄ ኤክስፖ የተደረገው በዚህም ከመቶ ሀምሳ ሀገራት የተወጣጡ ወደ አስራ አራት ሺህ የሚደርሱ እንዲሁ አቅራቢዎች ተሳትፈውበታል በዚህ ኤክስፖ ላይ። ይህም ሀገር ኢትዮጵያን ከማስተዋወቅ አንጻር ትልቅ አስተዋጽኦ እንዳለው ነው እንግዲህ እየተነገረ የሚገኘው። ከኢትዮጵያን ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍ ላይ በጣም የገረመኝ ነገር ኢትዮጵያ ሰፊ አቅም አላት። ይህንን አቅም ደግሞ ተዳፍኖ ነው ያለው፣ አቧራ ለብሶ ነው ያለው። ስለዚህ አቧራውን በማራገፍ ለዓለም አደባባይ ማስተዋወቅ አለብን መሸጥ አለብን የሚለው ከዚህ የተነሳ ይመስለኛል። እኔ የቱሪዝም አቅማችንም ሊሆን ይችላል፣ ይሄ በአምራች ዘርፍ ደግሞ የሚገኘው ኢንዱስትሪ ምርት ላይ ያሉ ምርቶችን ደግሞ ማስተዋወቅ ሊሆን ይችላል፣ በግብርናም ዘርፉ ላይ ያሉ ምርትና ምርታማነት ማነት፣ ቀደም ሲል ቡና ሲነሳ ነበር። እነዚህም በዓለም አቀፍ አደባባይ መሸጥ፣ ማስተዋወቅ እኛ እውነት የሚቀረን አንድ ጉዳይ ይመስለኛል እና አለን አቅሙ ሀብት አለን። ስለዚህ ይህንን ደግሞ በመሸጥ ከውጭ የሚገኘው ምንዛሪ የበለጠ ማሳደግ የሚያስችለውና ይበል የሚያሰኝ አካሄድ ነው። ኤክስፖ አሁን አንተ እንዳልከው ነው። እንግዲህ በቻይና የኢትዮጵያ አምባሳደር ተፈራ ደርበውም በኤክስፖ ላይ ባደረጉት ንግግር ይህንኑ ነው ያሉት። የውጭ ንግድን በተለይ ከማሳደግ አንጻር እንዲሁም ደግሞ በቻይና ያለውን የኢትዮጵያን ንግድን ከመጨመር አንጻር በኢንቨስትመንት ዘርፉም ደግሞ የተለያዩ እንደዚህ ከባለሀብቶች ጋር ከተለያዩ አስመጪና ላኪዎች ጋር ተወያይተዋል። ይህንንም እንደዚሁ ተናግረዋል ማለት ነው። እንዲሁም ደግሞ ወደፊትም ለማሳደግ ያለውን አንድ ላይ የህብረት ስራንም ለማሳደግ የቻይናና ኢትዮጵያንም ያሳያል ማለት ነው። ወደ ቀጣዩ መረጃ ሳልፍ ደግሞ አዲሱ እንግዲህ የኒውዮርክ ከንቲባ ዞህራን ማምዷኒ እንዲሁ በትናንትና እለት እሱም ምርጫ አሸንፎ እንዲሁ በኒውዮርክ ከተማ ላይ መነጋገሪያ የሆነ ጉዳይ ነበር ማለት ነው። ዞራን ማምዶኒ እንግዲህ በምርጫው ሀምሳ ነጥብ ሶስት በማምጣት ነው ያሸነፈው። ተፎካካሪያቸው እንዲሁ ደግሞ አንድሪው ኮሙ አርባ አንድ ነጥብ ስድስት በማምጣት ተሸንፈዋል ማለት ነው። ይህም በጣም ሲጠበቅ የነበረው አንድሬው ኮሙ ያሸንፋሉ ተብሎ ነበረ። ነገር ግን ዞህራን ውድድሩን እንዲሁ ምርጫውን በማሸነፍ እንዲሁ መነጋገሪያ የነበረ ጉዳይ ነበር። በተለይ ደግሞ በኒውዮርክ እንግዲህ ታላቅ ከተማ እንደሆነች ይታወቃል። ከዚህ ጋር ተያይዞ ወደ ማህበረሰቡ ዝቅ በማለት ችግሮችን እንደሚፈታና እንዲሁም ደግሞ በምርጫ ቅስቀሳው ወቅት እንግዲህ የቤት ክራይ እንዳይጨምር እግድ መጣል ማህበራዊ የቤት ልማት፣ ተመጣጣኝ የቤት መገንባት፣ እንዲሁም ደግሞ ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነጻ የልጆች እንክብካቤ፣ ሁሉም የአውቶቡስ ትራንስፖርቶች ነጻ አገልግሎት እንዲሰጡ በሚል ባቀረበው የምርጫ ቅስቀሳ በብዙሃን ልብ ውስጥ እንዲቀር ሆኗል ማለት ነው። ከዚህ ጋር ተያይዞ አንድሪው ኮሙም እንዲሁ የእንኳን ደስ አለ መልእክትንም አስተላልፈዋል። እንዲሁም በህብረት አንድ ላይ ሆነን ኒውዮርክ ትልቅ ከተማ ናት፣ ይበልጥ እናሳድጋታለን፣ እንሰራለን ሲሉ ነው እንግዲህ መልእክታቸውን እና የእንኳን ደስ አለ እንዲሁ መልእክታቸውን ያስተላለፉለት ማለት ነው። ዞራን ማምዶኒ የኒውዮርክ ከንቲባ ሲሆኑ ብዙ በተለይ በትላንትናው ዕለት ብዙ መነጋገሪያ በማህበራዊ ድረገጽ መነጋገሪያ እየሆነ ነው። ባልሳሳት እድሜያቸው ሰላሳ አራት ያው አንቱን በሊያው ግዴታ ስለሆነ ነው፣ በተለይ ጎልማሳ ናቸው። ከዛ ባለፈ ደግሞ ወጣት መሪዎችን ወደፊት ከማምጣት አኳያ በወጣት ኃይል መስራት ደግሞ ትልቅ ነገር ያስገኛል ተብሎ ይጠበቃል። ከታላላቆቻቸው እየተማሩበት በወጣት መንፈስ ደግሞ መስራት ያስችላል። ዲሞክራቷ አሜሪካ እንግዲህ እንግዲህ በአፍሪካ የተወለደው የመጀመሪያውም ሰው ተብሏል። በዚህም ከየትም ብንመጣ እንዲሁም መስራታችንን እንቀጥላለን፣ እናድጋለን፣ አብረን እንሰራለን የሚል መልእክቱንም ነው እንግዲህ ያስተላለፈው። ቅድም እንደ ገለጽኩት ደግሞ ቀጣዩ መረጃ የሚሆነው እንግዲህ ቻይና የሮቦት የትራፊክ መቆጣጠሪያን ወይም ደግሞ ትራፊክን በትናንትናው እለት ስራ አስጀምራለች። ትራፊኩ እንግዲህ በትናንትናው እለት በቻይና ስራውን ጀምሯል። አንድ ሜትር ከሰማኒያ አንድ ሜትር ከ8 ሳንቲሜትር ቁመት ያለው ትራፊኩ በትናንትና ሁለት እንግዲህ ስራውን በቻይና ጀምሯል። የትራፊክ መቆጣጠሪያ መብራቶችንና እንዲሁም የተለያዩ ህጎችን፣ ስርአቶችን በውስጡ የተካተተለት በመሆኑ ይህ ሮቦት በትናንትና ሁለት እንግዲህ የትራፊክ ፍሰቱን በስነስርአት ሲያሳልጥ እንደነበረ የመንገድ መብራቶቹን በሚገባ ሲያሳልጥ እንደነበረ ተነግሯል። በዚህም ብዙዎቹ አስተያየቶቻቸውን ሲሰጡ ነበር። መልካም የሆነ አስተያየት እና ይህም አንዱ ቻይና እንግዲህ ያቀረበችልን አስገራሚ ነገር ነው ማለት ነው እ። ለዛሬ የነበሩኝ መረጃዎች እነዚህም ይመስላሉ። እናመሰግናለን ላ